ዲክለከተማ ወረዳ ሶስት ብልፅግና ፓርቲ የሰራቤትና እንዲሁም የፕሮጀክቱ እማኝ ነን። ዛሬ የማቀርብላችሁ እንደ አዲስ አበባችን የተሰሩ የተለያዩ የልማት ስራዎች ምን ይመስላሉ የሚል የአጭር የአምስት ደቂቃ ግራፊክስ እና እንዲሁም ውብ ሆነ ኢትዮጵያዊ ፖለቲካን የተቀናተረን ስራ ነው የማቀርብላችሁ ። የዛሬ አምንስት ዓመት በቅና በምርጫ ሲወዳደር ያኔ እኔ እማኝ ነበርኩ። ያኔ ፓርቲያችን ለህዝቡ ቃል ሲገባ ይህንን አደርጋለሁ እንዲህ እሰራለሁ ብሎ ሲናገር እማኝም ምስክርም ነበርኩኝ። ያ አጋጣሚ የሆነ ደግሞ አስመራጭ ነበርኩኝ። ያኔ አስመራጭ በነበርኩበት ጊዜ ትክክለኛ ቦታ ላይ እንደተቀመጥኩኝ የተረዳሁት ገና ያኔ ነው። አሁን ደግሞ እማኝነቴን የሰማሁትን ልናገር፣ ያየሁትን ልመሰከር። ከፊታችን ቆማ ያለች አዲስ አበባችን እንደምታውቋት እጅግ በጣም የቆሸሸች፣ ለኑሮ የማትመች፣ ወንዞቿ እየተበከሉ፣ መንገዶቿ እየጠጠሩ እንዲሁም የቆሸሹ ነበሩ። አዲስ አበባ እንደዛ በነበረችበት ጊዜ አይቻታለሁ። እንደዛ ስለመሆኗ እማኝ ነበር አዲስ አበባን እንደ ስሟ አዲስ ውብ፣ ጽዱና ማራኪ አረጋታለሁ ብሎ ቃል ገባ። በገባው ቃል መሠረትም እያንዳንዷን ቃል በተግባር ስትከናወን ቆሜ አይቻለሁ። እማኝ ነበርኩ፣ ምስክር ነኝ። የአዲስ አበባ ቤቶች ጫባር የነበሩ በአንድ ቤት ውስጥ ህብረተሰቡ ተጨናንቀው የሚኖር የመጸዳጃ ቤት ችግር ያለበት የፈሳሽ ማስወገጃ ችግር ያለበት ቤቶች ነበሩ። ዛሬ ግን እነዛ ቤቶች ቀደም ብሎ ቪዲዮ ላይ ባያችሁት መልኩ ወደ አፓርታማ ተቀይረዋል። እኔ የምሰራው ጥራት አስተዳደር ጽፈት ቤት ውስጥ ነው። ሰዎቹ በልማት ሲነሱ ክሪላንስ ሊሰጣቸው ነበር። ያ ስራ አስኪያጅ ጽፈት ቤተኛ ጋር ስለነበረ ና እጠይቃለሁ፣ እጠይቅ ነበረ። የምጠይቃቸው ምንድን ነው? ቀድሞ የነበራችሁ ቤትና አሁን የተሰጣችሁ ቤት እንዴት ነው እላለሁ። በጣም ብዙ ሰዎች አይናቸውን እምባ እያጠረረ ነው የሚናገሩት። በፊት በጣም አስቸጋሪ የነበረ ጠባብ ያለች ቤት ውስጥ ይኖሩ ነበሩ። አሁን እነዚያ ሰዎች ኮንዶሚኒየም ውስጥ ገብተዋል። ከፍ ያለ ቤት አግኝተዋል። መሰረተ ልማት የተሟላበት ቤት ውስጥ ገብተዋል። ሲደሰቱ የደስታ እምባቸው አይናቸው ላይ ሲቀርብ አይቻለም። እማኝ ነኝ፣ ምስክር ነኝ። ከፊታችን ቆሞ ያለ የአዲስ አበባ ወንዞች በቆሻሻ የተበከሉ ለከተማዋ የማይመጥኑ የበሽታ ምንጭ ነበር። ዛሬ ዛሬ የገቢ ምንጭ ሆኗል። ከላይ ከንጠቆ ጀምሮ እስከታች ድረስ የተሰሩ ፕሮጀክቶች በፊት እንፀየፈው የነበረ ቦታ ዛሬ ዓለም አቀፍ ስብሰባዎችን ማከናወን የሚቻሉ ቦታዎች አምሮባቸዋል፣ ተውቦባቸዋል። ስለዚህ ደግሞ አይቻለ፣ ምስክር ነኝ፣ እማኝ ነኝ። አፋቶቻችን። በጣም ጠባብ የነበሩ በዓመት ውስጥ ከትራፊክ አደጋ የሚመዘገብባቸው ሀገሮች ውስጥ ቁንጮ የነበረን ሀገር ነበረን ይላል። አይደለም ለመኪኖቻችን፣ ለባለሁለት እግር ተሽከርካሪ፣ ለሳይክሎቻችን እንኳን ሜጃ መንገድ ተሰርቶላቸዋል። እግረኛ መንገድ ተሰርቶልናል። በየቦታው እየተቀመጠን እያረሰን እንሄዳለን። ያ የትራፊክ አደጋ ዛሬ ቀንሷል። ኦልሞስት ወደ መሳት ደረጃ ደርሷል ጋ አይቻለም። ለዚህ እማኝ ለዚህ ምስክር። ከእያንዳንዱ ስራዎች ጀርባ የማይደትሉ እጆች፣ የማይስሉ እግሮች፣ የማይጠንሉ ሰዎች ነበሩ። ጠንካራ አመራር ይሰጡ የነበሩ ሰዎች ነበሩ። ለእነዛ ሰዎች ክብር እንሰጣቸዋለን፣ እናከብራቸዋለን። ግን ስራቸውም ገና መጀመራቸው ነው። ለመጪዎቹ በርካታ አመታት ደግሞ አዲስ አበባችን እንደ ስሟ ጽዱ ውብና ማራኪ እናደርጋታለን። ለዚህም ደግሞ ምስክር ነኝ፣ እማኝ ነኝ። ከነዚህ እጆች ጀርባ የያንዳንዳችሁ ላት፣ የያንዳንዳችሁ ድካ፣ የያንዳንዳችሁ ጥረትና ህልም አለበት። ስለዚህ በቀጣይ የምናደርገው ምንድን ነው? ፕሮፓጋንዳ አለ፣ አሁን ምርጫ ሲመጣ እንድንሰራለን አለ ነው የምንለ። ሰርተናል፣ ሰርተን ያሳየን ነና። ለቀጣይ ደግሞ ሀገራችንን ንብረ አለ ፓሪስም እንደ ፈረንሳይ ማናገር ጋር ፈረንሳይ ራሷ ፈረንሳይ ሀገራችንን የምናደርጋት እንደ ስሟ አዲስ አበባን የምናደርጋት በዚህ ደግሞ ሁላችንም በአንድነት ቆርጠን የሚመሳለን። ስላዳመጣችሁን አመሰግናለሁ።